ይካራል መጣን የምለው ምንድን ነው? ጆከር ለምን ድምፅ አልሆነም? ቤታ ለምን ድምፅ አልሆነም? ነው ስለሆንሽ እኮ ነው፣ ስለሚወክልሽ ነው። ማህበረሰቡ ስለሚወክልሽ አይተኸዋል፣ ቼክ አድርገዋል አለመሆኔ ኖ እንደዛ ካሉሽም ችግር የለውም። በዚህ ሰዓት ብትተቻች ብትተቻቹ ችግር የለውም። አሁን ግን እየው እንጂ ቆይ አዳምጪኝ ነገሮችን ሁሉ አዳምጪኝ ነገሮችን ሁሉ በሚገባ መልኩ እያደረግሽ ግን አሁን ብትነገርና ሰው ቢናገር ከሰው በላይ እኛንን የምንናገረው ሌላው ሰው ነው የሚናገር ለምን ጥያቄ ይነሳል? እኔ ሁሉንም እኮ አይቻለሁ። እኔም አንቺም አንድ አይነቶች ነው። ጆከር ጆከር አሁን እኮ ትረዳኝ ያልፈለግከው አንድ ነገር አለ። እኔም እያልኩ እኔ እያለ ያልኩትኝ ሰው ሲሞት ሰው ሲያርፍ ሰው ሲሰዋ በየቤቱ እየተከሄደ በየኮመንቱ እየተከሄደ አንቺ ለምን ድምፅ አትሆኝም? የአማራ ሕዝብ እያለቀ አንተ ለምን አትሆንም? እንትን አልሆነችም። አሁን እየታየኝ ያለው ማለት ነው የሰዎች የግል ጥላቻቸውን አንድ እያንጸባረቁ፣ ሁለተኛ ነገር ደግሞ ማለት ነው ካረፈው ከተሰዋው በላይ የሰው ፉክክር ነው። ይተ እንትና ድምፆ እንትና እንደዛ ከማለት ማለት ነው መጨረሻ ላይ መወቃቀስ የሰው ልጅ ሕሊናውን ይውቀሰው ጊዜ ፈራጁ ነው። ጊዜ ይውቀሰው። ከዛ በተረፈ ሰው ልጅ ማን አንተ ሕሊናህ የሚያስደስትን ሕሊናህን የሚወቅስ ነገር ታደርጋለህ። ድምፅ ትሆናል። ሌላም ሰው ግን ትታዘባለች። ደች ወገን እያለች እየሞተ ምንጉርና ትላል። ልክ ከበረደ በኋላ እንደዚህ እንደዚህ እንደዚህ አልፏል። አሁን ግን እንደዚህ እንደዚህ ስታደርጉ የነበራችሁ ሰዎች አላቸው ብለት ይላል። የልጅቷ አመት እኮ ይዳፈናል። የግለሰብ ነው አሁን የሆነው እኮ አሁን አይልሽ አንዲት እኮ አንዲት እኮ አይደለች ማህበረሰብ፣ እንደ ማህበረሰብ እያለቀ ህዝብ፣ እንደ ህዝብ እያለቀ ነው። አማራ ክልል ላይ ሰላም የለም። ቃ ስንተኛ አመቱ ነው ወራትን አይደለም አሁን ላፊ ሆኖ ብሶ፣ ዩኒቨርሲቲ ተማሪዎች፣ ህፃናቶች ለአቅመ መደፈር ያልደረሱ ዛሬ ላይ የሚደረገውን ነገር ሁሉ ጡት ሁሉ እየተቆረጠ ነው አሁን በዚህ ሰዓት ላይ የሆነ ነገር ሊባል ይችላል ማንኛችንም አማራነት ያለን ትላንትና ለቀነኒ ብዙ ሰው ሲጮኸ አልነበረም ዛሬ ያበደረ ብድር በምድር ነው ማን ነው እስኪ ለእኛ የጮኸ ከቤተ ክርስቲያን እስከ መስጅድ ውረጅ ማንም በሃይማኖት ደረጃ ብሄር እንደ ብሄር ወጥቶ የጮኸልን የለም እኛ እዚህ ጋር አሁን ፊት ለፊት ሰላም እንደሆን ስንሁን ራስ

አዳምጠኝ አዳምጠኝ! ወይኔ ወደ ሌላ ትውሰደው ጆከር፣ እኔንም እየሰደው ነው። ተዋቸው ጆከር፣ ስድብ ምንም፣ እኛ እርስ በእርሳችን እዚህ ተወቃቅሰንም ተነጋግረንም ድምፅኑን መባባሉ ማንነቴን ክብሬን እየነካ ነው እንዴ? ድምፅ ኑን ብለምት እየሰደብከኝ ነው። ኮጆከር እየሰደብከኝ ማለት አንተን አይደለም። እነዚህ አሁን ምን የሚናገሩ አንተ በተቀመጥ በሚናቀር እየሰደቡኝ፣ እየወቀሱኝ ያኔ ድምፅ እንደዛ ሲሆን ህዝቡ ሁሉ ሲጠላኝ አማራ አይደለችም ተብሎ ከነዘር ማንዘረኝ ሲወቀስ ነበር። ዛሬ ደግሞ ማለት ነው ያለ ስድብ በአግባብ ድምፅ ሲሆን ደግሞ እኛ እንደምንፈልገው ድምፅ አልሆነችም እያዋረድከኝ። እች እቺ ሰርደናኬት ነው የተሰበሰባችሁ፣ አስፈጩ ብስጭው ምትል ምና በግብቶ ለምን ለምን ወፍ ታደረገዋለሽ? የሚ ቀፋፊ እናንተ እኮ ሁላችሁ ታርጉ። በቃ ክልላችሁ ሰላም ነው። እናቶቻችሁ አባቶቻችሁ በሰላም ወጣ ይገባሉ። ሆስፒታላችሁ ክፍት ነው። መስጅዳችሁ ክፍት ነው። ቤተ ክርስቲያናችሁ ክፍት ነው። ያራሳት እኛ ክልል ብትሄድ አራተኛ አመታችን እኛ ብንነጋገር ያምንብናል ብንጨቃጨቅ ተጎጅ ማህበረሰብ ስለሆነ ምን አሶች ምናምን የግም ልጅ። ለማንኛውም በይ እሺ ተጫዋች ተጫዋች ጭቅጭቅ መስፋት በውስጥ እናወራለን። በቃ ቴዚ ማሁ ሚዲያ ላይ ከማነጋገር እና ከማከታተል ለሪከርድ ምን ከማከታተል ትናንትና ጆገራ አንተ በተቀመጥክበት አይደል እንዴ ያሁላ ወቀሳ ሲመጣብን ነበረ። እኔ እንደ ጥቅል ሁሉንም ሲነሳ ነበር፣ አንዱን ተዋ፣ አንዱን ልለፉ ለማለት። እኔ በአሁኑ ሰዓት እኔ ለራሴ እየተቀጠቀጥኩት በየቦታው ላይ እኔ እኮ እየተቀጠቀጥኩት፣ የሆነውን ማሳየት እኮ ነው፣ የሆነውን ማሳየት ነው አይደለ? እንደ ድምፅ አትሆን ከመጀመሪያ ነው። እኔ አሁን ሁሉንም አይቻለሁ። ዛሬም እኔ መጨረሻ ላይ ተናገርኩት። መሆን የቻለ ይቻል፣ መሆን የቻለ ይሁኑ፣ መሆን ያልቻለ ግን ምናልባት ከቦታ ከተለያየ አንጻር አረብ ሀገር ያለን በንግድ ያለ ምናምን በተለያየ እንትኖች ይ ግን ድምፅ ለመሆንና ማህበረሰብ እንደ ማህበረሰብ ንጹሐን እየሞተ ነው ለማለት ይህን ያክል የሚከብድ ነገር የለም። ዋናው ነገር ለሕዝባችን ሰላም፣ ከዛ በኋላ ሕዝባችን ሰላም ከሆነ በኋላ ወደ ላይ እንከታከታለን፣ እስከ ፈለግን ጠግበን እንስደድብ። አሁን ግን ተከባብረን መቀጠል እንዲያለብኝ ነውን የማመ ከማንም ከማንም ጋር ተከባብረን። እንደውም እኛ በፍቅር ሆነን ሌላ ብሔር ከኛ ጎን እንዲቆም ነው ማድረግ ያለብን። እሱን ለማለት የምፈልገው እኔም መንገድ ላይ ስለሆንኩ ነው። በይሽ እንደው ቻውሽ ኦፍ አርጋለሁ እና እኔ ጋይስ ይሄንን ነው የምለው። አንዳንዶቹ ጭራሽ እኔ በጣም የተሰማኝ በሌላ ነገር አይደለም። አንዳንዶቹ አቃቂር ያወጣሉ። የሰው ልጅ ድምጽ እንዴት መሆን እንዳለበት አቃቂር ለምን ባላ አልወጣም ይላል። አክተር ነኝ እንዴ? ነኝ ላይክ አክተር የሆነ ሙቪ ፊልም ምሰራ ነው እኮ ጋይስ። መስለው እንትና ጆከር ፈርታ ተቆጥቷት እንዳይሆን አነጋግሯ አምጣው እንዴ? አነጋግሯ ምነው ተርበተ ምነው ጮክ ብላ ታወራም ይሏቸዋል እንዴ? ለምን ስድብ ስለ አልሳደብም። ሳደብም ይው 10000 ሰው አለ አይደል ዘር እየተሳደብኩ ድምፅ አልሆንም፣ ለማህበረሰብ አይጠቅምም ብዬ አስቤያለሁ። አንድ ዓመት ሞላኝ፣ አንድ ዓመት እኔ ቤታ ድፍ እናደርጋለሁ። ዘር እየተሳደብኩኝ እንትን አልልም፣ ድምፅ አልሆን። ትናንትና ድምፅ እንኳ አለ ሳልሳደብ በአግባቡ ለእህቶቼ ድምፅ ስሆን ይኸው ኦሞስ ስድስት መቶ ሺህ ምናምን ሰው ነው ያየው። በቃ በአግባብ ሆናለሁ እንጂ ግዴታ እየተነሳው እንደዚህ ጋላ እንዲ ምንድነው ቁርቃል አልልም። በ አልፈልግም። እንደዛ በአግባብ ለእህቶቼ አግባብ በሆነ ላልሰማ ሰው በስነ ስርዓት ድምፅ ሆኜ ለወገ ማንም ሰው ኦሮሞም ተነስቶ ለራሱ ድምፅ እንደሚሆነ ትግሬውም ሁሉም ለራሱ ድምፅ እንደሚሆነ እኔም ቤታ ለራሴ ወገን በትክክለኛው ድምፅ ሆናለሁ። አልሳደብም ፈንዱ በቃ አልሳደብም። ማህበረሰብ ከዚህ በኋላ ፎሎችሁ ማንሳት ትችላላችሁ። ፎሎ አድርጉኝ፣ ብሎክ አድርጉኝ፣ ጥሉኝ፣ ፖስቱኝ፣ ዘቅዝቁኝ፣ እንደፈለጋችሁ አድርጉኝ። እኔ ማርያምን ችግር የለብኝም። ግን እየተሳደብኩኝ መስራት አልፈልግም። ማህበረሰብም በስነስርዓት ድምፅ መሆን እችላለሁ። እርዳታ ካለ ለወገኖቼ በእርዳታ በኩል መርዳት እችላለሁ። ከዛ በተረፈ ግን በቃ ይሄ ዘር እየተሰዳደብኩኝ እየተወቃቀስኩኝ አልሆንም። ለአማራ አልጠቀመውም። ተሳድቤ የትኛውም የአማራ ሕዝብ ሲድን አላየሁኝም። ስለተሳደብኩለት የአማራ ማህበረሰብ እኔ ድኖ አላየሁኝም። በቃ ማንም ከሞት የቆመ ነገር የለም። በአግባቡ መጠየቅ ግን፣ ወደፊትም እኔ ካለኝ ነገር ላይ ቆጠባለሁ። ከአፌ ላይ በፊት ተናድጄ የማደርገው ኮመንት፣ አበሳጭተው የማደርገው ቪዲዮ ሳይ የምናደደው፣ ተሳዳቢዎች ጋር ተሰዳድቤ ያለሁ። አሁን ግን አልፈልግም። በቃ አለቅ ይህንን ነው አደርገው ይህ ደግሞ ያልተመቸው ካለ ምንም ላደርገው ልረዳ። ሁሉንም ማስደሰት አይቻልም። እኔ ገንዘብ አይደለውም ሁሉን ሰው ላስደሰት አልችልም። የሚወቅሱኝ ሰዎች እኮ ገስ ፔጃቸው ላይ እኮ ገብታችሁ ብታያቸው አንዴም እኮ እንትን አይሉም እኮ አንዴም እኮ አንድ ቀን እግዚአብሔር ምስክሬ ነው ፔጃቸው ላይ አንድ ቀን እኮ እንኳን ድምፅ የማይሆን ሰዎች ናቸው። እኔ ነው የሚታችኝ ደም አሁን እሷ ጆከር ባለበት የተናደድኩለ የምትንጣጣው ሴትዮ ፔጇን ገብታችሁ ብታያት ድምፅ እንኳን ሆናው ሆን አታውቅም። በጎጥ ስታበላ ላይ ኖረ ሴት ናት፣ ግን እኔን ልትወቅሰኝ ትፈልጋለች። በድፍረት ወጥተው አንሆን የምንታመጣላችሁ የሚሉትን ሰዎች አትናገሩም እንዴ? አቅማችሁ እኔ ላይ ነው በቃ። ለምን እኔ ወጥቼ ስለማልሳደብ በቃ፣ የራሴ ወገን አልሳደብም ስለምል ይሄ ፌር አይደለም። ሰጣችሁ እግዚአብሔር ግፍን የማትፈሩ እንዴ? በኢየሱስም ወይስ ጨርሻለሁ። ረኔ ምን እናድዳለሁ? ግን እየታዘብኩ ነው። በቃ ታዘብኩ፣ ታዘብኩ በቃ። እንዴ እኔ ታዘብኩኝ፣ በጣም ነው የታዘብኩትኝ። ማርያም ሰው ላስገባ፣ ቅድስቴ ላስገባት